አሰላም አለይኩም ራህመቱላሂ ወበረካቱ ሰባች እንደ ሰላም ናቸው ጤና ነኝ አልሀምድሊላሂ። እንግዲህ ዛሬ መጣ መጣ ብዬሽ ነው። ደግሞ አሁን በጊዜው እንደ መካነ ሰላም እንዴት ሞቅ ሞቃት ታደርጉት? የእኔ መካነ ሰላም ተመለኝ እኮ ውስጥ ለውስጥ ወደሬ ነው የሚለው እና ወደሬን ቻናል እንደው እንደው ሞከር ሞከር አድርጉላት። ምንድን ሆናት ወደ ቀብር የሚያደርገችው እንደ ኧረ፣ ተው ተው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ገባ ገባች። ዛሬ አንድ እና አንድ የመጣንበት አጀንዳችን ምን እንደሆነ ልንገራችሁ። ሙሽራው ሙሽሪት፣ ያው እንግዲህ የፍቅር ጥያቄ ከተጠየቀ በኋላ አንድ ላይ ጀምረዋል። ምርፍ እንደው ቢላ ቤት ተከራይተው አንድ ላይ ወር እየመጣች የእኛ ቤት ሰፊ ነው

እንዲያው ያ ሳይል ምድር ፍሪ ትክክል ትክክል ነው። ሀገር ገብቶ እና ያው ሙሽሪት ሙሽራው ግቡ በከበባ እንግዲህ ቪላ ቤት ተከራይተዋል። ያው ለቪላው ቤት እንግዲህ መብሩክ መብሩክ እያላችኋቸው እንግዲህ ያው አሸወይና አሸወይና አሸወይና አሸወይና አሸወይና እንግዲህ እላችኋለሁ። ያው የአሸዋ ነው አሸዋና ነው እና ያው እንግዲህ ለዕለቱ ክፍሏ ለብቻዋ ክፍሉ ለብቻው ተብሎ ተወጥሟል ቪላ ቤት ደግሞ ተከራይተንላቸዋል ተነላቸዋል ያው ቪላ ቤት እንግዲህ ያው እንግዲህ ያው የታወቀ ነው ቪላ ቤት ተከራይተን መች እንግዲህ ለብቻ መኖር የለም ህይወትን አንድ ላይ ሊያጣጥሙ ሊመሩ ያው እንግዲህ

አይ እኔ ስማ ቃል አወጡ ሳይሆን ጸዲያ ጸዲያ አድርገሽ ጠብቄ ይበውሻል። ጸዲያ ጸዲያ አድርገሽ ጠብቄው ማለት ነው ሙሽሬት። ቲቪው መሆን ያለበት ሳላ ላይ እንግዲያ፣ ሲመጣ እንዳይደበር ነው

ላይክ እያደረገችሁት ግቡ፣ ሸርሸር አድርጉት። እንዲህ እንደው ለይተ እስቲ እስቲ እንደው ሸር አርጉት እንኳን ብዬ እንደ ለምኛችሁ እስቲ ሸር አርጉት። ወላ ይሄን ያላረገልኝ ያረጋለሁ። ክላ ያላረገልኝ ግን እኔ ምን አይነት ፍጥ ይመስላል ወገኖቼ። የዋ ዛሬ የመጣሁበት በዛ አይነት አጀንዳ ነው። ላይክ ሸር ሰብስክራይብ በማድረግ ገባ ገባ እያላችሁ ያው ገባ ገባ ብላችሁ ሞከር ሞከር አድርጉት። ይህን ይመስላል ላይክ ላይክ እያደረጋችሁ ሙሽሪትን ሙሽራውን እንግዲህ ለማስደሰት ስትትሩ ያው ሸር እያደረጋችሁ አድርሱላቸው። ሸር ሸር አድርሳችሁ ድርስ ጉርባል ሳይል እውነቱን ነው ለካ እና እነሄን ምሳሌ ዛሬ የመጣሁበት እህቶቼ ወንድሞቼ ሁላችሁም ላላብዬ እወዳችኋለሁ ላላብዬ ብላችኋለሁ ለማንኛውም ሸር ላይክ ሰብስክራይብ በማድረግ እንግዲህ እንተባበርና መቶ ሺህ ንክተታው እላችኋለሁ ሸርሸር እያደረጋችሁት ላይክ ላይክ እያደረጋችሁት ገባገባ በሉ የመዲያም ቅመሞች የሙሽራውን እንደው የሙሽሪት የሙሽራው ያላህ የሙሽሪት የሙሽራው ያላህ። እሱ ነው ያወቀ ንግግሩንም ያወቀ ነው ልጁ። እነሄን ይመስላል ወገኖች፣ እየዋ ዛሬ የመጣሁበት። ለማንኛውም ለአላህ ብላችሁ በሉ። ለአላህ ብያችኋለሁ። ሁላችሁ ነው ወዳችኋለሁ። ለአላህ ብዬ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አንቀሳቅሱት ይሄንን ቤት። ተው ተው ተው፣ አረተው፣ አሁን የሰርጉ ጊዜ፣ የሰርጉ ድግስ ጊዜ ነው የምታንቀሳቅሱት። ጸላ አሁን ምንድን ነው እናንተ? አረተው፣ አረ በህግ አምላክ በህግላ ረበናበበና ላይክ እያደረጋችሁት ይ ሸርሸርርርር ሸር ላይክ ሰብስክራይብ እያደረጋችሁ ገባገባ በሉ ገኖች እየዋ ምንናለ ብዬ እወዳችኋለሁ። ላይክ ሰብስክራይብ በማድረግ እንግዲህ ገባገባገባ እያላችሁ ታብታብ አድርጉት እላለሁ። ይህን ይመስላል ዛሬ ነው። አሄደት እና ይሄን መሳል እህቶች ወንድሞች፣ ላይክ ላይክ እያደረጋችሁ ገባ ገባ በሉ። ሁላችሁም እንግዲህ ሙሽራው ሙሽሪትን ያው ያላለህ ያላለህ በላችሁ በሏቸው እና ያለ እንዲያው ቸብ ቸብ አድርጋችሁ ሞቅ ሞቅ አድርጉት እና ያው ሰርጉን በዚህ አይነት እንግዲህ አሁን እየመቼ ነበር ያለው የፋሲካ ነው የማን ነው ነው ብሏታል። እሱ እውነቱን ነው የተናገረው። እሷ ናት እንጂ አባቴን ታጠይቅ በሀገራችን በጉራዬ በ በጉራዬ ባህል ነው ትትለው አገባኝ ምን ብሏል እሱ እሱም ባገሩ ነው እውነቱን ነው። አንቺ ምን ጭጭል ምን ታመጫለሽ? ያው ማደጎ በመሆንሽ ነው እንጂ እህትዬ፣ ቦሎ ባህል እኛ የጉራጌን ባህል አናቅም። እውነቱን ነው እሱ። አሸወይና አሸወይና ብላችሁ ያው በዚህ አይነት ጨርሶ ማለት ነው። እንዶ የእኔ እናት፣ እንዴ የቲም ነሽ የእኔ እናት፣ እናት የለሽምና እንግዲህ ደግሞ እናት የለሽም ብዬ ትልሽ እንዳይከፋሽ ሁሉም ተዝች ዓለም ላይ ተለይተን ለሞት ነው መችም የተለቀ ነውና፣ ቢሆንም ደግሞ እንዳይከፋሽ በላይ ክበሽር በሰብስክራይብ እንደ እንደሱ ብላችሁ ገባገባ ብላችሁ ሞክሪ ሞክ አድርጋችሁት ቤቱን ሞቶሽ ክተቱት እላለሁ፣ ወገኖች እየዋ- በሙሽራው በሙሽሪት ይሄን ይመስላል። ሸርሸር ሸርሸር እያደረጋችሁ ገባ ገባ በሉ ወገኖች፣ ሸር ሼር ላይክ ሰብስክራይብ በማድረግ መቶ ሽክተት። አሁንም ቀድመን ሸርሸር ሸር እያደረጋችሁ ገባገባ በሉ። ይሄ ነው ያለኝ ዛሬ አንድ እና አንድ ደረጃው ማለት ነው። በዚህ አይነት ነው አፍ በሉኝ አፍ ብያለሁ። ለአላህ ብዬ እወዳችኋለሁ ነው

እና ለማንኛውም ይሄን ይመስላል። እህቶቼ ወንድሞቼ፣ ዛሬ የመጣሁበት አንድ እና አንድ አጀንዴ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ገባገባ እያላችሁ ታብታብ እያረጋችሁ ጥቅም ትውላላሁ። እንዲያው የኔን ኢትዮብ ለመስረቅ የሚሯሯጥ ሰው እያረ እንዲ እጁን ይስበርልኝ። እናንተ ረጉች ለመስረቅ የማይለፋ የማይጥር የማይታክት ሰው የለም ግን